በእርግጥም የፍራን ሴላክ ታሪክ በቀላሉ ከአእምሮ የማይጠፋ የህይወትን ውጣውረድና የእድልን ተገላቢጦሽ አስገራሚነት የሚያሳይ ሲሰሙትም እንዲህ የሚያሰኝ እንግዳና ማራኪ የሆነ ክስተት ነው። በዚህ ቪዲዮ የክሮኤሽያውን የሙዚቃ መምህር የህይወት ጉዞ ከነብስጭቱና ከነደስታው አጠር አድርገን የምንቃኝ ይሆናል። ታዲያ በክስተቱ መጨረሻ ላይ ያላሰባችሁት ነገር ስለሚከሰት እስከ መጨረሻ ይከታተሉ። መቼም በህይወት መዝገብ ውስጥ ስማቸው በጉልህ ከሚጻፉ ሰዎች መካከል አንዳንዶቹ በፈጠራቸው ሌሎቹ ደግሞ በጀግንነታቸው ሲሆን እንደ ፍራን ሴላክ ያሉት ደግሞ የሚታወቁት በቀላሉ ከሞት በመዳንና የእድልን ፈረስ በመጋለብ ነው። ታዲያ ይህ ሰውዬ ማን ነው? እንዴትስ ነው የዓለማችን እድለኛ ያልታደለ ሰው ወይም ከሞት ሰባት ጊዜ የተረፈው የእድል ንጉስ የሚሉትን እርስ በርሳቸው የሚጋጩ የሚመስሉ ስያሜዎችን ያተረፈው? በእርግጥም የፍራን ሴላክ ያልተለመደ የህይወት ፊልም መታየት የጀመረው እንደ ኤሮፒያን አቆጣጠር በ1962 የክረምቱ ብርድ አጥንትን ሰርስሮ በሚገባበት ወቅት ነበር። በወቅቱ የሙዚቃ መምህር የነበረው ፍራን ከሳራይቮ ወደ ዱቭሮቭኒክ በሚሄድ ባቡር ውስጥ ተሳፍሮ ነበር። ጉዞ ሰላማዊ መስሎ ቢጀምርም ድንገት ግን የብረት ሁለት መንኮራኮሮቹ ጩኸት በተስፋ መቁረጥ ጩኸት ተተካ። ባቡሩ ከሃዲዱ ስቶ እንደ ግዙፍ የብረት እባብ እየተወዘገዘገ ቀጥታ ወደ በረዶማ ወንዝ ውስጥ ዘሎ ዘው ብሎ ገባ። የሚያሳዝነው በዚያ ቅጽበት 17 ነፍሶች ከዚህ ዓለም በሞት ተለዩ። ፍራን ግን እጁ ቢሰበርም፣ ሰውነቱ በበረዶ ቢቀጠቀጥም በህይወት የመቆየትን ጣዕም ቀመሰ። ይህ የመጀመሪያው የሞት ደውል ነበር። እሱ ግን አይ ገና ነው ጊዜ አልደረሰም ብሎ የመለሶ ይመስላል። ታዲያ ከዚህ ጊዜ በኋላ እጣፋንታ ፍራንን በቀላሉ የምትተው አልመሰለችም። ልክ ከአመት በኋላ በ1963 ሌላ አስደንጋጭ ተከሰተ። ፍራን ከዛግሬብ ወደ ሪዬካ በአነስተኛ ዲሲኤት አውሮፕላን እየተጓዘ ነበር። በሰማይ ላይ እንደ ወፍ እየበረሩ ሳለ በድንገት የአውሮፕላኑ በር በኃይል ተገንጥሎ ወደቀ። በሚያስገርም ሁኔታ የአየሩ ግፊት ፍራንን ከአውሮፕላኑ ውስጥ ስቧ ሶት። በዚያ ቅጽበት ህይወቱ አብራ እንደወጣች እርግጠኛ ነበር ማለት ይቻላል። ነገር ግን አሁንም እድል በድጋሚ ፈገግ ያለችለት። በአየር ላይ ተወርውሮ በሚያስደንቅ ሁኔታ ያረፈው ለስላሳ በሆነ የሳር ክምር ላይ ነበር። አውሮፕላኑ ግን በሚያሳዝን ሁኔታ ተከስክሶ 19 ሰዎችን ይዞ ወደ ሞት አዘቅት ወረደ። ታዲያ ፍራን በ ትንሽ ጭረትና ድንጋጤ ብቻ ተረፈ ለአፍታም ቢሆን ሞት አፉን ከፍቶ የዋጣው መስሎት ነበር እሱ ግን እንደገና አሁንም ከሞት አመለጠ ታዲያ በሰዓቱ ይህን ሰምቶ ሶስተኛው የእድል ጥሪ መቼ ይሆን ብሎ የጠየቀ ያለ አይመስለኝም ነገር ግን መልሱ አሁንም ብዙ የቆየ አይደለም በ1966 ፍራን ይጓዝበት የነበረው አውቶቡስ ልክ እንደቀደሙት አደጋዎች ሁሉ በድንገት ከመንገዱ ወጥቶ ወደ ወንዝ ውስጥ ተከሰከሰ በዚህ አደጋ አራት ሰዎች ህይወታቸውን አጡ ፍራን ግን በድጋሚ በጥቂት ቁስሎችና በብርድ ከመጠቃት በዘለለ ምንም ሳይሆን አሁንም በህይወት ተረፈ ታዲያ በዋና ከወንዙ በመውጣት ህይወቱን እንዳተረፈ ራሱ ይነገራል። ታዲያ ይህ የዓለማችን እድለኛ ሰው ለተወሰኑ አመታት ከከባባድ አደጋዎች እፎይታ ያገኘ ቢመስልም የ1970ዎቹ መጀመሪያ ሌላ አይነት ፈተና ይዞለት መጣ። ታዲያ በዚህ ጊዜ ኢላማው መኪኖቹ ነበሩ። በ1970 ያሽከረክረው የነበረው መኪና ሞተር በእሳት ተያይዞ መኪናው ከመፈንዳቱ ቅጽበታት በፊት ዘሎ በማምለጥ ህይወቱን ማትረፍ ቻለ። የእሳቱ ወላፈን ፊቱን ሊገርፎ ምንም አልቀረውም ነበር። ልክ ከሶስት አመታት በኋላ በ1973 ሌላ አዲስ መኪና ገዝቶ ሲጠቀም የነዳጅ ፓምፑ ተበላሽቶ መኪናው በድጋሚ በእሳት ተያያዘ። ታዲያ በዚህ ጊዜ ከጸጉሩ የተወሰነ ክፍል ከመቃጠል ውጭ አሁንም ከከፋ ጉዳት ዳነ። የሰውየው ጸጉር እንኳን ለእድሉ መስዋዕትነት የሆነ ይመስላል። ታዲያ እነዚህ ተከታታይ ክስተቶች ፍራንን በአካባቢው ማህበረሰብ ዘንድ ታዋቂ አድርገውት ነበር። አንዳንዶች የተረገመ ነው ሲሉ፣ ሌሎች ደግሞ በተአምር የተጠበቀ ነው ይሉ ነበር። የጠፈንተው ጉዳይ ግን ገና አልተቋጨም ነበር። በ1995 በዛግሬብ ከተማ በእግሩ ሲዘዋወር በነበረበት ወቅት አንድ ግዴለሽ አውቶቢስ መጥቶ ገጨው። ይህንን አደጋም በትንሽ ጉዳት ብቻ ነበር የተሸጋገረው። ምናልባትም ከ ሁሉም የበለጠ የፊልም ትዕይንት የሚመስለውና የአድማጮችን ልብ በፍርሃት የሚያሸብረው አደጋ የደረሰበት በ1996 ነበር። ፍራን ስኮዳ መኪናውን በተራራማና ጠመዝማዛ መንገድ ላይ ያሽከረከረ ሳለ ከየት መጣ ሳይባል አንድ የተባበሩት መንግስታት የጭነት መኪና በከፍተኛ ፍጥነት ከፊቱ ብቅ አለ። ግጭትን ለማስወገድ ሲል መሪውን በድንገት ሲጠመዝዝ መኪናው ከመንገድ ወጥታ የመከላከያ አጥሩን ሰብራ ወደ 300 ጫማ ወይም 90 ሜትር ገደማ ገደል አፋፍ ላይ ደረሰች። ፍራን በዚህን ጊዜ የሞት መልአክ ፊቱን እንዳየው ተሰማው። ነገር ግን በሚያስደንቅ ቅልጥፍናና በደመነ በሚመስል ፍጥነት የመኪናውን በር ከፍቶ ዘሎ ወጣ። የወጣውም ዝም ብሎ አልነበረም። በአንድ ትልቅ ዛፍ ቅርንጫፍ ላይ ተንጠልጥሎ ነበር የተረፈው። መኪናው ግን ወደ ገደሉ ግርጌ አንከባላ ስትወድቅና ስትፈነዳ ከላይ ሆኖ እንደ ሲኒማ ተመለከተት። ይህንን ትዕይንት ያዩ ሰዎች እንዴት ከዚህ ሊተርፍ እንደቻለ ማመን ራሱ ተስኗቸው ነበር። ታዲያ ከእነዚህ ሰባት አስደንጋጭ የሞት አፋፍ ገጠመኞች በኋላ ፍራን ሴላክ በቃኝ ብሎ ጡረታ የወጣ ይመስል ነበር። ሕይወቱ በአደጋዎች የተሞላና በሕይወት የተረፈበት አስገራሚ ታሪክ ያለው ሰው ሆነ። ታዲያ አሁንም ቢሆን የሕይወቱ መጽሐፍ የመጨረሻው ገጽ ገናል ተገለጸም ነበር እንደ ኤሮፓያን አቆጣጠር በ2003 ፍራን ሴላክ 73ኛ የልደት በዓሉን ከከበረ በኋላ ከቀናት በኋላ አንድ ተራ የሚመስል ነገር አደረገ። ለመጀመሪያ ጊዜ በሕይወቱ የሎተሪ ትኬት ገዛ። ምናልባትም ከዚህ ሁሉ መከራ በኋላ አንድ ጥሩ ነገር አይደርሰኝምን ብሎ አስቦ ይሆናል። እጣ ፈንታ ለሰባት ጊዜ ያህል በጭካኔ የፈተነችው ይህንን ሰው በመጨረሻም በደስታ ልታቅፈው ወሰነች። ታዲያች ትንሽ የሎተሪ ወረቀት 6.5 ሚሊዮን ኩና ወይም በወቅቱ ወደ 800000 ዩሮ ወይም 1.1 ሚሊዮን የአሜሪካ ዶላር ገደማ ተሸላሚ ያደረገችው። እስኪ አስቡት ሞትን ጊዜ ያህል የሸሸው ሰው አሁን ደግሞ ሎተሪ በመቁረጥ ከፍተኛ መጠን ያለው ገንዘብ አሸናፊ ሆነ። የዓለማችን እድለኛ ያልታደለ ሰው የሚለው ስያሜ ወደ ዓለማችን እድለኛ ሰው የተቀየረ ይመስል ነበር። ታዲያ ይህ ክስተት ዓለምን አስደነቀ። የሚደንቀው ብዙዎች በዚህን ገንዘብ ዓለምን ይዞራል፣ የቅንጦት ህይወት ይኖራል ብለው ጠብቀው ነበር። ፍራን ግን ሌላ ምርጫ ነበረው። ከበርካታ ትዳሮች በኋላ ከአምስተኛ ሚስቱ ጋር በደስታ ለመኖር ወሰነ። አብዛኛውን የሎተሪ ገንዘቡን ለዘመድ አዝማድና ለጓደኞቹ በመበተን ቀሪውን ገንዘብ ተጠቅሞ ፔትሪንጃ በምትባል ትንሽ የክሮኤሽያ ከተማ ውስጥ መኖሪያ ቤት ገዝቶ የቅንጦት መኪናውን ሸጦ የድሮውን ህይወቱን በመቀጠል ቀለል ያለና ሰላማዊ ኑሮ መምራትን መረጠ። ታዲያ የእሱ መርህ ግልጽ ነበር፣ ገንዘብ ደስታን አይገዛም፣ በዚህ ዕድሜ የምፈልገው ሰላም ብቻ ነው ይል ነበሩ።